የጎንደር ዩኒቨርሲቲ ትላንት ዛሬና ነገን በማስተካከል በአፍሪካ ከሚጠቀሱ የምርምር ዩኒቨርሲቲዎች አንዱን ለመሆን የያዘውን እቅድ ቃሉን ጠብቆ ሊያሳካ ይገባል ሲሉ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። የጎንደር ዩኒቨርሲቲ ባለፉት አመታት ያከናወናቸውን ሀያ ሁለት ፕሮጀክቶች አስመርቆ ስራ አስጀምረዋል። አክሪም ተስኖት የጎንደር ዩኒቨርሲቲ የሰባ ዓመታት የላቀ የማስተማርና የ100 ዓመት የአገልግሎት ጉዞውን የሚዘክሩ ተግባራትን እያከናወነ ቀጥሏል። ባለፉት ዓመታት አራት ቢሊዮን ብር በሚጠጋ ውጪ ፕሮጀክቶችን አስገንብቶ ማጠናቀቁን የዩኒቨርሲቲው ፕሬዝዳንት ዶክተር አስራት አጽደወይን ገልጸዋል። የዩኒቨርሲቲውን ሰባኛ ዓመት የማስተማሪያ ሆስፒታሉን መቶኛ ዓመት የምስረታ በዓል የሰባ ዓመት የትምህርት ና የልቀት የመቶ ዓመት የጤና አገልግሎት በሚል መሪ ቃል ከጥር 2017 ጀምሮ እስከ ሐምሌ 2017 ዓ ም ድረስ በተለያዩ ክነቶች በማክፈር ላይ እንገኛለን ዛሬ የምናስመርቃቸው ሀያ ሁለት ፕሮጀክቶችም የክብረ በዓሉ አንዱ አካል ናቸው። ከእነዚህ ፕሮጀክቶች ውስጥ ሀያዎቹ በመንግስት በጀትና ሁለቱ ደግሞ በአጋር አካላት ድጋፍ በአጠቃላይ በብር አራት ቢሊየን የሚጠጋ ገንዘብ ወጪ የተደረገባቸው ፕሮጀክቶች ናቸው። ይህ ስኬት በብዙ ሀገራዊና ዓለም አቀፋዊ ፈተናዎች ውስጥ ሆነን ያሳካናቸው ሲሆን በችግር ውስጥም ሆነው ሀገርን ማልማት እንደሚቻል አይተንበታል። ለቀጣይ ችግርን ወደ እድል መቀየር እንደሚቻልም ተምረንበታል። ጎንደር ዩኒቨርሲቲ በኢትዮጵያ የከፍተኛ ትምህርት ታሪክ ውስጥ ጉልህ አሻራ ያለው መሆኑን ርዕሰ መስተዳድር አረጋ ከበደ ተናግረዋል። መልካም ተሞክሮዎቹም የወደፊት ህልሞቻችንን ለማሳካት አመላካሽ ናቸው ነው ያሉት። ዩኒቨርሲቲው የማህበረሰብ አገልግሎት አድማሱን እያሰፋና የልዕቀት ማዕከልነቱን እያጎለበተ እንዲሄድም ርዕሰ መስተዳድሩ አመላክተዋል። የመረቅ ናቸው ሀያ ሁለት ተቋማት የአካዳሚያዊና የባህል የምርምር ችሎታን የቴክኖሎጂ መሰረተ ልማትንና የማህበረሰብ አገልግሎትን ለማሳለጥ በአጠቃላይ ዩኒቨርሲቲው መነሳሳቱንና ቆርጦ መነሳቱን እንመለከታለን። አሁንም ወደፊት በትምህርት እና በምርምር ብቻ ሳይሆን በአጠቃላይ ለክልላችንና በተለይም ደግሞ ለዚህኛው ቀጠና ከፍ ያለ አገልግሎት እንዲሰጡ በድጋሚ ለማሳሰብ እወዳለሁ። ዩኒቨርስቲያችንም የልቀት ማዕከል የልማትና የእድገት ሽግግር በማምጣት በኩል ከፍተኛ ልምድና አስተዋጽኦ ያለው ተቋም በመሆኑ ይህንኑ በጎንደር ከተማ በመጀመር በጥልቀትና በስፋት በመስራት በአጠቃላይ በክልላችን አድማሱን በማስፋት ከፍተኛ አስተዋጽኦ እንዲያበረክትም ለመግለጽ እወዳለሁ። የዝግጅቱ የክብር እንግዳ የኢፌዴሪ ፕሬዚዳንት ታዬ አጽቀሥላሴ በጎንደር ዩኒቨርሲቲ በተመለከትኩት የለውጥ ስራ ኮርቻለሁ ብለዋል። ለአንድ ምዕት ዓመት የቆየው የጎንደር የሕክምና ተቋም በዘርፉ የልዕቀት ማዕከል መሆን የቻለ ስለመሆኑም ነው ያነሱት። ከአስር ዓመት በፊት በዩኒቨርሲቲው የተማሪዎች ምረቃ በዓል ላይ በእንግድነት ስገኝ ያኔ ካየሁት የትገድ ደረጃ ሳነጻጽረው ዛሬ የተመለከትኩት ለውጥ እጅግ የሚያኮራና የላቀ ሆኖ አግኝቼዋለሁ። ይህ የሚያሳየው የተቋሙ አመራሮች እና የጎንደር ህዝብ ለልህቀት እና ለእውቀት ያላቸውን ከፍ ያለ ራዕይና ራዕዩን ከግብ ለማድረስ ያለውን የጋራ መግባባት እንዲሁም ይህንኑ በስራ የመግለጥ አቅም ማሳያ ነው ለማለት ይቻላል። ይኸውም የዘመናዊነት ፈር ተጠናክሮ እንዲቀጥል በዚህ አጋጣሚ አደራ ለማለት እወዳለሁ። የጎንደር ዩኒቨርሲቲ ለሌሎችም በአርአያነት የሚነሳ ሴቶችን ማጎልበት የቻለ ነው ያሉት ፕሬዝዳንት ታዬ የማህበረሰቡ ከዩኒቨርሲቲው ጋር ያለው ትስስርና የጎንደር ቃል ኪዳን ቤተሰብ ተጠቃሽ ናቸው ብለዋል። ዩኒቨርሲቲው ልምዱን ተጠቅሞ በአፍሪካ ስመጥር ተቋም የመሆን አቅም እንዳለውም የተናገሩት፣ ካለፉት ሰባት አስርት ዓመታት በተገኘው ልምድ ታግዞ ተቋሙን ወደ አዲስ የልቀት ከፍታ እንደሚያደርሰው ጽኑ እምነት አለኝ። የራስ ገዝ አስተዳደር ፈጠራን የሚያበረታታ ጠባቂነትን የሚያስወግድ ተወዳዳሪነትን የሚያሳድግና ዓለም አቀፋዊ ተደራሽነትን የሚያሰፋ እንደሆነ ይታመናል። በመሆኑም ከአፍሪካ ስመጥር ቀዳሚ ዩኒቨርሲቲ በመሆን ከሌሎች የእህት ዩኒቨርሲቲዎች ጋር በመቀናጀት በዓለም የዩኒቨርሲቲ አደባባይ ወይም ደግሞ የደረጃ ሰንጠረዥና ልኬት ከፍ ያለ ደረጃ እንደምትይዙ ይተማመናል። የጎንደር ሕዝብ ለእውቀት ያለው ጥልቅ አክብሮትና ድጋፍ አገራችን ኢትዮጵያ የጀመረችው የዘመናዊነት ጉዞ እንዲሁም የተቋሙ አንድ ምዕት ዓመት የጤና እና የሰባ ዓመት የትምህርት ልምድ ለስኬታችሁ እንደሚያግዛችሁ አልጠራጠርም።